ሴት ልጅ እየገደላችሁ ሴት ልጅ ይችን የመሰለች ሞዴል የሆነች ልጅ ጢምቢራውን ጠላ ሲጠጣ ገጠር የነበረ ሰገጤ አዲስ አበባ መጥቶ ቢሊሌ የሚል ዘፈን መጥቶ ዘፍኖ ታወቀ። ከዛ ታወቀ ታዋቂ የሆነ ፎቶ ሲነሱ አይታችኋል፣ እየተረባረቡ ከሱ ጋር ከዛ እንትን ፌመስ ሆነች። ፌመስነቷን መጠቀም ያለባት እዛ ገጠር አብረውት በሬና በክስ ሲያግዱ የነበሩ ዘመዶቹን መርዳት ሲገባው፣ እህ ሽጉጧን ይዛ ከጫላ ጋር ትገባለች። ጫላ እና እሱ ሽጉጥ ጌት ናይት ክለብ ሽጉጥ ይዘው ጫላ እና እንትና ማነው ስሙን ጻፉ። ጫላ ጩቤ ጨበጠ ብለን አድገን ጭራሽ እንትና ሽጉጥ ጨበጠ። ተያይዘው ተኩስ በተኩስ ለምን የጫላን ገርል ፍሬንድ ቀነኒሳ የጫላ ገርል ፍሬን ነበረች አሉ። ከእሷ ላይ ላፍ አድርጎ ቀምቶ እ ጫላ የሚል ሰው ካለፈ ራሱ ሽጉጥ ይተኩሳል። የሰው ሚስት ቀምቶ አንዱ አለም አንዱ አለም ሽጉጥ ጨበጠች፣ ነገር ተበላሻ። ልጅቷን በሽጉጥ ያስፈራራታል፣ ይቀጠቅጣታል፣ ምን ያረጋታል። ፊቷን አበልዞ እግሯን ሰባብሮ ጭራሽ በትራስ አፍኖ አፍኖ ገደላት እንዳይባል ሲገደለ

የቴዲ አፍሮ ሰበር ክሊፕ ሲሰራበት የነበረው ራሱን ክሊፕ ሰርቷል። እዛ ሚዲያውን ጨጫ አርጉት ዚምበል የኛዎቹ ማናችሁ? የእኛዎቹ የኛዎቹ ማለት ምን ማለት ነው? እናንተ ምን ካርታ ተሰጥቷችሁ ተገንጥላችሁ ካገሮቷል? እንደ ኦሮሞ አንተም የኛነ እኛም ያንተነ የኛዎቹ የሚባል ታሪክ የለም። ኦሮሞም የኛ ነው፣ እኛም የኛ ነው። አንድ ህዝብ ነን። የትም ተገንጥል የወጣ የለም ካርታ ሰርተ አልጋልብ ስለለበስ ካርታ ይዘ ስለክፎከርክ ከሀገር የወጣ መስሎ ነው። ኢትዮጵያ ናይትም አባት ሄደም እሱ ስንት ናቸው ነው ኢናቴ ቲበዳ እያልክ ኮመንት አድርግ። ኢናቴን በኮንዶም ጾም ስለሆነ በኮንዶ ቆርባለች የኔናት። የት አባ ነው ምን አባ ልታደርግስ? ጭራሽ ቆርባለች የኔናት። ከቻልክ እኔኑ ሞክረኝ፣ እኔኑ ሞክረኝ። እኔ ደግሞ አሜሬድ ሰርጌን ህዝብ እየተጠባበቀ ያለው ሴት ነኝ። ምንም ልታመጣ አትችልም። ኢናቴሽ እንዴት ይሆን ሊብዳሽ? ኮንዶም ጨምርበት። ልክስክስ ወራዳ፣ ከመሳደብ ውጭ ሀሳቤን በሀሳብ መግታት እንጂ ስለሰደብከኝ የምታስቆመኝ ነገር የለም። የምታስቆመኝ የለም። ከሞተች በኋላ የኦሮሚያ ምንድን ያላችሁት ልዩ ኃይል ነው ምናምን፣ ከሱም ወደ እኔ ስጠኝ ሬዲ ኦሮሞ አዲስ አበባ ሽጉስ ተኩሶ ሆኖ አፍኖ ሰው ገሎ ኬዝ ወደ ኦሮሞ ይምጣ? ሬሊ ነው እንዴ? ተው እንዴ! ማናችሁ? የውጭ ዜጋ ናችሁ? እኛ የምናውቀው ጀርመን ሀገር የሆነ ሰው ካጠፋ እንግሊዛዊ እንግሊዝ መጥቶ ይቀጣልኝ? ዱባይ የሆነ ኢትዮጵያ ቢያጠፋ በሀገሩ ይገዛ። ኦሮሞ አዲስ አበባ የእኛ ነው ስትሏን ነበር። አሁን ሰው ሲገል ደግሞ ወደ ኦሮሚያ ሶ ት ሚንስ አዲስ አበባ የአዲስ አበባ ናት። ነፃ ወጥተናል። ቢካዝ አዲስ አበባ ላይ ጥፋት ሲያጠፋ ኦሮሚያ ይምጣ ካሉ አዲስ አበባ የአዲስ አበባ መሆኗን አረጋግጠናል። የአዲስ አበባ ልጆች እኛ ኮ እኛ ነው ስትሉ ፋርታን ነበር። አረጋገጥን ቢካዝ አዲስ ከክፍለ ሀገር መተሽ ስንጉጠቅተች ሰው ስገይ ከዙ ወደ ኦሮሞ ይወሰድልኝ ካልክ አዲስ አበባ በአዲስ አበባነቷ ተረጋገጠች። ማሰላማ ይወሰድላችሁ። ፎዋት ፎዋት የሚኖረው አዲስ አበባ የገደለው አዲስ አበባ አዲስ አበባ የሰማንያ ስድስት ብሔር ፍርድ ቤት የተጻፈው በኦሮምኛ አነበብከው? በአማርኛ፣ በትግርኛ፣ በጉራግኛ ከዙ የተጻፈው ኢትዮጵያ ውስጥ ላለ ወንጀል ለሰራ ነው። ስለዚህ በኦሮምኛ ወስደ ምን አባኛ እንከታተል መሰለ እንዴ። ኦሮሚያ ክልል ብትወስደ ኦሮሞም ኢትዮጵያዊ ነው። እንከታተላለን። የትም ብትወስዱት የሴት ልጅ መብት ይከበር፣ ሴቶች የሴቶች መብት ይከበር እያላችሁ ጻፉ። የሴቶች መብት እናስከብራለን። አዶር ነው። ያ ሴት ጋር የሚያወራውን ብዙም አላምንም። ሽመልስ አብዲሳ ስንት ሳደውሎለት ከእስር ቤት እኔ ያስወጥሃለ አለ። እኔ ያንን ሳላ አላምነው። እኔ ከሽመልስ አብዲሳም ጋር አታነካኩኝ። እኔ ስለ ሽመልስ አብዲሳ ምናምን የምታወሩትን አልሰማችሁ አስፋራ ሳይኖ የደረሰኝ የደወለችልኝ ልጅ አማራ አይደለችም ኦሮሞ አይደለችም ከሁለቱም ብሔር ያልሆነኝ ደውላ ይቺ ልጅ እኔ አቃታለሁ የምታቃት በዚህ በዚህ ብዬ ብነግራችሁ ስለምታወሩ አልነግራችሁም። ልጅቷ ግን የደወለችልኝ ከሁለቱም ብሔር አይደለችም ቀነኒን ግን ታቃታለች በብዙ ነገር ይገናኛሉ ከስድስት ወር በኋላ እጇን ተመታ እንደነበር ተገናኝታ አውርተዋል። ስድስት ወሩ በኋላ አሁንም ልጁ አለመታሰሩ የት እንደታሰረ ጋዜጠኛና ባለስልጣን ኦሮሞ ነው፣ እቤቱ አስቀምጦታል። ቁጭሎ ጫት እየቃሙ ነው። ትናንትና ምግብ የወሰደለትንም ለደህንነቷ አልነግርሽም። ብናገር እንደምንከታተላቸው ስለሚናውቁ ምግብ የወሰደላቸውንም ሰው አውቀዋለሁ። እንዲ እንዲኖሩ ማን ድምፅ እንንላት ይችል ልጅ ሰውየ አልታሰረም። ይታሰራታል ሀጠራው ትታሰራለህ። ሰው ገለ፣ እስከ መቼ ቤት ውስጥ ቁጭ ብለህ ጫት እየቃምክ እንዴ? ምን አይነት ዘፈን ልታወጣ ነው? ሚስቴ እንገድዬ ባለስልጣን ቤት ቁጭ ብዬ፣ ይሄ ምን አይነት ዘፈን ልዘፍን ነው? ከዛስ የምታወጣው ምን አይነት ሊሆን ነው? ምን እዛ ወተ ሰባይ ነ እድሜ ልክህን ቤት ውስጥ ታስረ ልትቀመጥ ነው? ምን አይነት ዘፈን ልትጽፍ ነው? ሚስቴ እንገድዬ አምልጬ ሰው ቤት ቁጭ ብዬ ይህ ማንም አይዘኝም። ምን አይነት ዘፈን ልታወጣ ነው? አውጣና እስር ቤት ትገባ። እኛ እንፋታም፣ እኔ አልፋታም። ይቺ ልጅ ልክ እንደ እህቴ ለሊት ሙሉ ጭንቅላቴው ስትመጣብኝ ነው ያደገው ስትመጣብኝ። ማንም የሚሰማህ የለም። ማንም ዘፋኝ ስለሆንክ ልታመልጥ ሰው ገለህ አትችልም፣ አትችልም። ይቺ ልጅ ሴት ናት። እናት አላት። እናትየው አይታችኋል፣ እንዴት እንደሚያሳዝኑ። አባትየው ገዳይ የልጅ ገዳይ አብሮ ቆሞ ሲቀብር እየተንገበገቡ በፖሊስ ተይዘው በፖሊስ ተይዘው በፖሊስ ተይዘው። ፍትህ ለቀነኒ ቤተሰቦች፣ ፍትህ ለቀነኒ አባት። ፍትህ ያጫሉ ገዳይ እየበላችሁ አሁን ደግሞ ይሄንን ልትበሉ አንሰማ። ይሄ ፊት ለፊት የወጣ ገዳይ ነው፣ ይያዛል ያጫሉን ገዳይ በርታችኋል። በፖለቲካ ቁማል። ይሄ ፖለቲካ የለው ምን የለው። ባለትዳር ነው ገሏታል። ከፖለቲካ ጋር የምታመሳስሉ እናንተ፣ ፖለቲካ የምትሰሩ እናንተ። እኛ ፖለቲካ ጋር ችግር የለብንም። ፖለቲካ ጋር አይደለሁም ያለሁት ስለ ሴት ልጅ ፍትህ። ፍትህ ጻፉ ጻፉ። እሱን ሂድና ለእናትህ ጠይቃት። አንቺ ሽንቱ የቀዘቀዘ ነው ሪሊ ምን ነው ስሸና እንትን ታጥበ ነበር? እንደ ፊትህን እኔ በሸናውት ላይ ነው እንዴ? አቃጥልሃለሁ እንደ እሳት ነው የምለበልብህ። ፍትህ ሴቶች እየጻፋችሁ ፍትህ ለቀነኒ ፍትህ ለሴቶች ኢትዮጵያ ውስጥ ለሚጨቆኑ ሴቶች። የቀዘቀዚ ሽንቴ የቀዘቀዚ ሽንቴን ስሸና እናጠጣሁ። ፍትህ ለቀነኒ ብላችሁ ጻፉ። አንጀታችሁ ቅጥል ይበል ቅጥል ሊያርጋችሁ ጠራሁላ እንደ ጨነቃቸው እዚህ መጥተው የኦሮሞ ልጆች ትናንትና አይታችኋል። ሮማን ፕሊስ ዮኒማኛ በሀሳቡ እኔም ባልወደው ለቀነኒሳ እቴ ስለቆመ ግን አከብሮ አለው እሱ እየጨመረ ምን እያለን ቢፎስትም እስቲል ድምፁን ሳያወላውል ድምፅ እየሆናት ነው። ግን ከዮኒማኛ ጋር ልተያያዛችሁ ለገዛ እህታችሁ ሞታ ፍትህ አትጠይቁ እሱ ዘፋኝ ስለሆነ ዘፋኝ ስለሆነ መራራ ጉዲና ነገ አፍነው ሚስታቸውን ቢገሉ መራራ ጉዲና ታዋቂ ስለሆኑ የሚስታቸው ደም ችግር የለም እነዚህ እያላችሁ ነው። ነገ ሽመልስ አብዲሳ ሚስቱን አፍኖ ቢገል ችግር የለም ብቻ መራራ ጉዲና ይነኩ እንጂ ሚስታቸው ገደል ትግባ እያላችሁ ነው። የታዋቂ ሚስቶች፣ የምኖች ሚስቶች ልብ አርጉ፣ ብትሞቱ የሚደርስላችሁ የለም። ተማሩ። ታዋቂና ለቅላቄ አገባሽ አምልጪ ሚስት ያው ከሞት እኛ ራሱ ስንጮ አትጩ እየተባለን ነው። የአዋቂ ሚስቶች ይሄ ምንድን ነው? ታዋቂ ነው። ታዋቂና ለቅላቂ የሆናችሁ ኢትዮጵያ ውስጥ ሚስቶቻችሁ ከሞታችሁ ዋጋ የላችሁ። ሴትም ሆና ባለስልጣን ከሆናችሁ ወንድ፣ ራናዌ ሩጥ ከሞትክ ዋጋ የለም። ከገደሉ በቃ እንደዛ ሆኗል ኢትዮጵያ ውስጥ ፍትህ። ባለስልጣን ከሆነ የገደለ ነፍስ እንደ ውሻ ያህል እንኳን አይቆጠርም።

እንዴት ኦሮሞ ሌላ ዘፋኝ አይበቅልም? ሌላ ዘፋኝ የላችሁ? ኦሮሞ አንድ ዘፋኝ ብቻ ነው ያለው? አጫሉ ሞተ፣ ይሄው ይሄ ተተካ። ነገም ይሄ እስር ቤት ቢገባ ሌላ ስንት የኦሮሞ ዘፋኝ ይከፈታል። ምንድን ነው የዘፈነው ልጁ? ያ ቢልሌ፣ ያ ቢልሌ ስላለ ቢልሌ ይድፋችሁና፣ ምን አባቱ ስለሆነ ነው? ምን ዘፍኖ ነው ነው? ይሄን ያህል ዘፈኑንም አይቼ አላቅም። ቢልሌ ቢልሌ አላሉም

ካልሆነን የማወጣለው ዘፈን የኦሮምኛ ዘፈን ችግር አለ እንዴ እኔ ላውጣ እችላለው ኮዶ እንደ ትግርኛው በልጅነቴ የኦሮምኛም ዘፈን አለ ዘፋኞች ስለበዛ ተውኩት እንጂ እንዲ ዘፋኝ ስለሆነ እሱ በቃ ችግር የለም ገሎ ቁጭ ብሎ ጫቱን ይቃም አታፍሩም እንዴ እነጆን ጆን ዳንኤል የአውሮፕላን እንትን ላይ ወጥተው አኖርድም ስላሉ መሰለኝ ሰባት ወሮ ስር ቤት ገብተው ያሉ ክስክስ ሲጀመር ዘፋኝ ራሱ መጽሐፍ ቅዱስ ላይ አይጸድቅም ይባላል። ገሃነም ነገ ለሚገባ በቁሙ ለሞተ ሰው ገሃነም ነው የሚገባው ዘፋኝ ነው የሚለው መጽሐፍ ቅዱስ። እኛ እያዘንላቸው ስ እድሜያቸው በርከት ሲል እየወጡ እንስሳ ይገባሉ ብለን ነው እንጂ መጽሐፍ ቅዱስ ላይ ቀጥታ የተጻፈ ዘፋኝ ገሃነም ነው የሚገባውን የተባለው። ዳስ እና ለዘፋኝ ቆመ ለዘፋኝ የምታጨበጭ መንግስት ማየት በጣም ነው የሚያስቀው በጣም ብልጽግና እጃችሁ ከሌለበት ልጁን አንስታችሁ እስር ቤት አስገቡ። ይሄ ኢትዮጵያ ውስጥ ምንም አይነት ህግ እንደማይሰራ ነው። ይሄ ልጅ ካልታሰረ እመቤቴ ምስክሬ ነው ኢትዮጵያ ውስጥ ህግ የሚባል እንደማይሰራ አራት ነጥብ አረጋግጣለሁ። ሀጠራው አታፍሩም እንዴ ሴት ልጅ ለዛው፣ ሴት ልጅ ለዛው ሞዴል እሷም ታዋቂ ናት። ለታዋቂ እኮ ነው የምታለቀልቁት ስለሞተች አታይንም ብላችሁ ስለ ሞተች ምንም አይመጣ ብላችሁ ይሄኔ እሱ ሞቶ እሷ ኖራ ቢሆን ለእሷ ታደገጅጉ ነበረ ምን ሰራ ዘፍኖ የአቢሊሌ የአቢሊሌ ስላለ ልክስክሶች አታፍሩም እንዴ እንዴ ሰው ይን አትሉም እንዴ በጣም ነው የሚያሳዝነው ቦርኮማ አንተ ቦርኮች እናንተ የገዛ እህታችሁ ሞታ ባላየ ጸጥ ያላችሁ ቦርኮ አንተ ልክስክስ አንተ ወራዳ አንተ ለሞተችታችሁ ገና ለገና ኦሮሞ ይታይብናል ኦሮሞ ገዳይ ሊባል ነው ብለህ ቁጭ ብለህ እያየ ጸጥ የምትል አንተ ቦርኮ አንተ፣ ዘረኛ ደደብ አንተ። የእኛዎቹ ዚበሉ የእኛዎቹ ዚበሉ የት ልትሄዱ ነው? ኢትዮጵያዊ ናችሁ። የትማ አባታችሁ አትሄዱም። ኢትዮጵያዊ ነው። ኦሮሞ አስፈራ ሳይ ነው። የምን አባ የእኛዎቹ ነው። አንተም ኛነ እኛም የእናንተ ነ። የምን አባ የተለየ ኦሮሞ ነው ይቻላል። ኦሮሞ ኦሮሞ ነው። እንደ ኢትዮጵያዊነቷ የምቆምላት ዳሴት ማናባ ነው። የኛዎቹ የኛዎቹ የምትባባሉ ሀጠራው ሀሬ አታፍሩም እንዴ እናንተ ሰው ዓይን አትሉም እንዴ? ህዝብ ይታዘበናል አትሉም እንዴ? እኔ ሮማን ሀቁን ተናግሬ ምንድነው? እውነቱን ተናግሮ የመሸበት ማለት እነግርሃለሁ። እግዚአብሔር መድኃኔ ዓለም እያወቃችሁ የእሷን ሞት እያወቃችሁ ፈርታችሁ ለሆናችሁ ፈርታችሁ ዝም ላላችሁ ችግር የለም፣ እናውቃለን። ግን እየቻላችሁ የእሷን ድምፅ እሱ ታዋቂ ስለሆነ ብቻ ስታለቀልቁ ዝም ያላችሁ፣ ይሄ እነሱ ቤት እነቀነኒ ቤት የገባ እሳት በምትወደው በአንተ ገብቶ ያሳየን፣ ያሳየኝ፣ ያሳየኝ መድሃኒዓለም በምትወደው ሞቶ በመኪና አደጋ ሞቶ እንዲህ ልብልብ እንደው ልብልብ ስትል እግዚአብሔር ዛኔ ኦ ብሎ እንድታይ ያርግ አሜን በሉ ዘረኛ ነው ያጥፋው አሜን በሉ ኢትዮጵያው ዘረኛ ይውደም አሜን በሉ አሜን እያላችሁ ጻፉ የዛሬ ቅዱስ ሚካኤል ሀያሉ መልአክ የዚች ልጅ የኦርቶዶክሷን እንስቷን በሃይማኖቷ የማትደራደረውን እየወጣች የምትዘምረውን እህታችንን ተበቀልልን ደሟን ተበቀሉልን አምላኬ ሆይ የዚች ልጅን ደም ዝም ብለህ እንዳታይ በዘረኞች ታፍኗል ልክስክሶች አታፍሩም እንዴ ቴንኪው እግዚአብሔር ስጣችሁ አሜን የምትሉ ስለበዛችሁ ዘረኛን ስለበለጣችሁ አመሰግናችኋለን እግዚአብሔር ድፍት ያርጋችሁ አታፍሩም እንዴ እናንተ የፈር ለገ የዘረኝነት ጥግብ እንደርሱ። ይቺ ልጅ ሞታ እስቲ ግቡና አለ ለኦሮሞ እንጨዋለን የሚሉ ድምፆ ነዋታል። ፍትህ ብለው ጽፏዋል። እስቲ ዋቸው የሉም እኮ ትናንት ቼክ እያረኳቸው ነበር። የሉም ነቀርሶች። ዘረኛ ጥንብ፣ ዘረኛ አትመቹኝም። ነግሬያቸዋለሁ። እዚህ ሶሻል ሚዲያ ሶስት ጥንብ ዘረኞች አላችሁ። ኦሮሞ፣ ትግሬ፣ አማራ ዘረኞች አላኖሪ አላችሁም። ሰማንያ ሶስት ብሄር መኖሪያ የከለከላችሁን ሶስት ጥንብ ዘረኞች ናችሁ። ሶስታችሁ ዘረኞች፣ ዘረኛ አፈር ያስበላችሁ። አንድ የምትጣሉበት እንኳን ሪዝን የላችሁ። ምንም አይነት ሪዝን ሳይኖራችሁ እርስ በርሳችሁ ምትጣሉ ምትጣሉ። ተሳድቦ ያሸነፈ የለም፣ በስድብ ያሸነፈ የለም። ፍትህ የምትጠይቀው በመሰዳደብ አይደለም።